እስከዛሬ እስከ ሰርታችሁም እንግዲህ እግዚአብሔር የሚያውቀውን ስራ ሰርታችሁም ከሆነ ይሳየው። ያው ብዙ ነገር የምትበሉትን የምትጠጡትንም እያየን ላይፋችሁንም ጭምር እያየን ስለሆነ ቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ በተለይ እንደ ጀጎን በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድን ነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራቸዋለን። ሲታመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገር ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊየን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃችኋለን። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ፣ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሯችን መታችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህን እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። ምንም የተለየ አንዴ፣ ለአብርሽ አንድ ነገር ልንገረው። አብርሽ፣ የዛሬ ሶስት ወር የዛሬ አራት ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል፣ ኪሎ በዝቶ አንድ ኪሎ እላፊ ሆኖ ለአንድ ኪሎ ሬሶ አንድ ኪሎ እላፊ መቷል ተብሎ አስክሬኗ ስድስት ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ፣ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ። በዚያን ግን ነው እኛ ምን ጮህላቸው እንጂ እኛ። አብርሽ፣ የአንተም የሩታን መጣመር አስጠልቶን፣ ወንድሞች። ሩታ እህታችን ናት፣ አንተም ወንድማችን ናት። አንተ ነገ ትልቅ ዩቱበር ብትሆን እኮ ኢትዮጵያ ነው የምታስጠራው አይደል አብሪ? ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር የተሽከረከሩ ነው። ይሄንን ብር የሚያመጡ አምስት መቶ ድርታው እቃ ገዝተው አንድ ኪስ እንጀራ አስራ አምስት ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለእነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው። አንተን ብታገኝ ወንድማችን ነገባ። ከሌላ አንግል እንዳታየው። ጉዞዎቹ ተጎርተው የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪድ ሆስፒታል ጎብኗቸው የአንደኛ ከጎናችሁ እቆማለን። በተረፈ ግን አብርሽ እና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ፣ ስላገቡ ለምን እንቀናለን? ያና ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ሕመም ውስጥ ከነሱ ጋር ሕመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታዩ አብርሽ እንደዚህ ምንለው፣ ነገም አንተ ማይሆን ቦታ ላይ ስትሆን ምንናገረ፣ ጥሩ ቦታ ላይ እንድትሆን ነው። እነዚህንም ልጆች የምንናገራቸው እንጂ ማቲ ነገር ኮኔ፣ ማቲ ነገር ችግር ደረሰባት አንዲት የማዳም ቅመም መኪና ይዘኪድ ብለው እሺ ነው የሚለው ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም። እንጀራ ገዝቶ አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ጉሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ፣ ለአንተ ስለተደረገልክ ለምን እንቀናለን? ወንድሜ ነህኮ፣ ለምን ቀና ባህል። ያንተን ውድቀት አልፈልግም። ገባህ አብርሽ? ከሌላ እንግል እንዳታየው። ስለዚህ ያን ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ ሶስት መቶ ምናምን አስክሬን አለ፣ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው። እነዚህ ልጆች እናቶቻቸው ይመጣሉ ብለውንም የሚጠብቋቸው እስቲ አሁን እንኳን ሄዳችሁ ጎብኟቸው። አብሪሽ፣ ከጎናችን ሆኑ። እናንተም እንደ አንድ ዩቲዩበር ዩቲዩባችሁ ያድጋል። እነዚህ ልጆች እኮ በዩቲዩብም በማቲን እዚህ ያደረሱት የማዳም ቅመሞች ናቸው። ከእግዚአብሔር በታች አይደለ ፎሎ ያደርጉታል ቪዲዮ፣ ምን ትሲል፣ ኮሜንት፣ ሼር የሚያደርጉላቸው ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ከሆነ ዋይ ለምን ነው እንጂ፣ ከሌላ እንግል አብርሽ እንዳትወስደው። አመሰግናለሁ። አዎ መሲ፣ ውስጥህን የምታውቀው አንተ ነህ። ልብህን የምታውቀው አንተ ነህ። ትክክለኛ ቦታ አይኑርህ፣ ጥላቻ አይኑርህ፣ የምታውቀው አንተ ነህ። ግን አሁንም ቢሆን ከአንተ ጋር ችግር የለብንም። እኔ ከመጣመራችሁ ጋር ችግር የለብንም። ምን አገባል ግን፣ ስለ እህቶቻችን ነው አሁን ምንናገረው፣ ስለሚመለከተን እህቶቻችን ነው። ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው? የነሱ ነው። በየማድረቂያ ሬሳ ቤት ያለው የነሱ ነው። በየቦታው በየሆስፒታሉ የወደቀችው ማንች የሚያታጣች ትላንትና እላይፍ ወቅታች ስትል የነበረች የመዳም ቅመም ነች። አብዳ በበቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋት ልጅ ሄዳ መሲ ነች ያነሳቻት። አሁን ራሱ ከዛ ነበር እዛ ቦታ ላይ ነበር የመጣት ይሄ ወረቀት ላሳይህ ወይ ከነ ኢትዮጵያ ፓስ- እንትኗ ማለት ነው። እች ልጃውን ትላንት ሰው ስትረዳ የነበረች ማቲ ምናልባት ልጅቷን በዚህ በቲክቶክ ቪዲዮ ሲዘዋወር አይታችሁታል። የዚህ መታወቂያ ባለቤት ነጭ ትባላለች። አራት ሆስፒታል፣ ኮይቲ ሆስፒታል፣ ሜንታል ኬዝ ሆስፒታል አልቀበል ብሏት፣ መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮ ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦረዲ እግሯ ታስሮ ማለት ነው። እች ልጅ ማለት ነው መታወቂያ ያለው ዶክሜንቱ ያለው ይኸው እኔ ጋር ነው። እንደዚህ እንዳይሆኑ ነው ምን ጮህላችሁ። እች ልጅ አሁን ፈላጊ የላትም። ኦረዲ አብዳለች ገባ በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችሁ። እንደዚህ እንዳይሆኑ ነው። እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አይደለም በዚህ ደረጃ ወይ ከነሱ ጥቅም አግኝተን አይደለም። ድርቀት፣ መንከራተት፣ ስቃይ ወይ ለቅሶ ነው የምናገኘው። ሌላ ምንም ከነሱ ምንም ወይ ዩቱበር አይደለም እንደሌላው በዩቱብን በምንም ተጠቅመን አይደለም። ስራችንን ቆልፈን ሱቃችንን ዘግተን ነው ሄደን ቦታው ድረስ የምንገኝላቸው። ይሄ ነገር ነው የሚያናድደንም እንትን የሚለን እንጂ አብሪሽ ለምን እንጠላሃለን? ሩታ ለምን እንጠላታለን? ምን አደረገችን? አልሰደበችን፣ አልደረሰችብን፣ ከአንደበታ ክፉ ቃል አልወጣ ከአንተ ጋር ከመሳ ከመጫወት ውጪ አንተም ከእሷ ጋር ከመሳ ከሷ ጋር ከመጫወት ውጪ መጥፎ ነገር አልሰማንብህም እኮ። ነገር ግን እዚህ ያለውን ችግር ስለምናይ ነው። እነሱን ምን ቀጠቅጣቸው እንዲስተካከሉ ሰው እንዲሆኑ ከወደቁ የሚያነሳቸው ስለሌለ የዚህ ልጅ ቤተሰብ አብርሽ ኦልሬዲ ጭንቅላቷ ስለለቀቀኝ ያንቀበላትም አዲስ አበባ አምጥታችሁ ማንኤል አስገቡልን አሉ። ቤተሰብ አልፈልግሽም ነው ያላት። እዚህ ሚዲያ ላይ አምስት ሺህ ሰው ያለ ነው አይደል? ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት ሰው ይሄንን ስለምናይ ነው። አብርሽ አሁን ትረዳናለህ ብለህ ትረዳኛለህ በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም፣ ለአንተ ጥላቻ አይደለም። ግን በቃ የሆነ ሰዓት ተናአትና እናደድከን። ግን የሆነ ፊሊተር ቀይር ይናገር እሱ ደግሞ ራሱ ይናገር ራሱ ይናገር እና ራሱ ይናገር ደግሞ ተስብስ እኛ ከሆነ እኔና መሲ ከሆነ ችግሩ እኛ በመናገራችን ይህን በማለታችን እንትን ከሆነ ችግር የለውም። እኛ ይቅርታ እንጠይቃለን። እኛ ከሆነ እኛ ጋር ከሆነ እኛ ይቅርታን እንጠይቃለን። ከዚህ አንጋል የተናገርንበትን አንግል ይረዳ። ከዛ እድል ስጠው ይናገር እንደፈለገ። አሁን ኖርማሊ ወደ አብሪሽ እንሂድና ምናልባት እዚህ ጋር የምታዳምጡ በሁሉም ቤቶች ያላችሁ እኔ ጋር ከአንድ ሺህ ምናምን በላይ ሰው አለ በየቤቱ ብዙ ሰዎች አላችሁ እና ከአብርሽ ጋር የሚገናኝን ሀሳብንና የማይገናኙንን ሀሳብ ልዩነት፣ እሺ፣ ምናልባት ብዙ ሲወራ እሱን እየቀጠቀጠን ወይ እሱን እየተናገረን ሳይሆን በዚህ አጋጣሚ ማወቅ ያለባቸው ሰዎች ማወቅ እንዳለባቸውም ለማስረዳት እንጂ አብርሽን የማይመለከቱ ጉዳዮችም ብዙ ተነስተዋል። አብርሽ አሁን አንተን የሚመለከቱን ጉዳዮች ወይም ደግሞ ማብራራት የምትፈልገውን ነገር እንድትናገር እድሉ እሰጣለው። ማይክ ያንተ ነው። በመጀመሪያ የተናገራችሁት ነገር የሁላችሁ ሀሳብ ተምቻ ያለሁን። አሁን ለምሳሌ ከመጀመሪያ ጀምሮ ያወራሽበት ገና ስትገቢ ያወራሽበት መንገድ እና አሁን ስታስረጅም በስነ ስርዓት ስሜን እየጠራሽ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ነገረኝ፣ ተስፋዬ ነገረኝ። ይለያያል አይለያይም? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለኩት በአጠቃላይ ወደ ሀሳቡን ትጠቀልለው ማለት ነው። መጀመሪያ ያወራች በመንገድ ትክክል አልነበረም ማለለ። ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽኝ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታገዟቸው ትችላላችሁ። ይህን ከእግዚአብሔር ነው የምታገኙት እና ሲመስለኝም እንደዛ ማሰባችሁ ነው እያደረጋችሁ ያላችሁ ከፈጣሪ እናገኘዋለን ብላችሁ ነው። ስለዚህ እኔ ደግሞ እንድታስተካክሉ የምፈልገው ነገር ምንድን ነው? የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነስርዓት በንግግር ለምን አታደርጉትን? አሁን ለምሳሌ መጀመሪያ ገብተሽ የአወራሽን ሞት ደስ ስለማይል አይ ኖ ኖ አልኩሽ አለ። ስለዚህ ከዛም በኋላ ደግሞ አስተካክል አስተካክልሽ አወራ ስለዚህ እነሱንም ልክ አሁን እኔን ባወራሽበት ትሆን ለምን አታስረዷቸውም? ላይቭ ላይ ሊሆን ይችላል፣ ቪዲዮ ስትለቁም ሊሆን ይችላል። ለምን በስነ ስርዓት አታወሯቸውም? ስለዚህ ይህንን ነገር እናንተም እንድታስተካክሉ ትፈልጋለሁ። ይህ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማውቀው ታሪክ የለም። ሁ እዚህ ሀገር ስለማልኖር አላቅ። አሁን ስታወሪ ግን ተረዳሁሽ፣ አይደል ገባኝ። ለምን ቀስ ብለሽ ያስረዳሽ ያወራሽበት ሞት ይገዝላል ምናምን ምናምን። አየህ፣ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችያለሽ። ስለዚህ ለእነሱ ሪስፔክት አለን ካላችሁ እነሱን ስታወሩ በስነስርዓት መሆን አለበት ብዬ ስለማምን ነው። አሁን ላይ ላይ ገብታችሁ ለአራት ለአምስት የሆነ ፊልተር አድርጋችሁ ምናምን ይሄ የሆነ የሕፃን ልጅ ስራ ነው እናንተን አይወክልምቂ ነሽ ይ እናንተን አይወክልም ብዬ ነው ማም ነው በመጀመሪያ ደረጃ ማለት ነው በመጀመሪያ ደረጃ እናንተን አይወክልም። ችግር የለውምሽ፣ የሰማች ስለሆነ ችግር የለውም። ግን ደግሞ ይህ እናንተን አይወክልም የህፃን ልጅሽ ስራ ነው። በአጠቃላይ ማለት ነው። ተረዳሽኝ አይደለ? ስለዚህ አንድ ታላቅ ነኝ ወይም የሆነ ሰው ከየሆነ ነገር ያገኛል ብለሽ ምታምዙ ከሆነ ሰዎችን ሰፖርት ምታደርጊ ከሆነ በጭንቅላትም ማደግ አብሮ ግድ ይላል። የሆነ ነገር እዚህ ጋር እያደረግሽ የሆነ ነገር እዚህ ጋር እያጠፋሽ ማቻ አያደርግም አይደለ? ስለዚህ አብሮ ጭንቅላታችን ማደግ አለብን። ከሰው ልጅ ጋር እንዴት መግባባት እንችላለን እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል። ከዛ በፊት እኔ አንድ ቀን ጠርተሽ ወይም ገብቼ አውርተሽ አጣቂ ማረ ማቲ ነው ዛሬ የመጥ እሱ እናውራቸው ያለ ስለዚህ እኔን አውርተሽን ቢሆን ያኔም ድሮ ነገሮችን ፈተን ሰላም ይሁን ነበር ማለት ነው። እኔም በራሴ አግዛችሁ ነገር ካለ አግዛችሁና ሁሉ ነገር ይስተካከል ነበረ። ስለዚህ የምናወራባቸው ነገሮች የሆነ አንዳንዴ የሆነ እንደተማረም ሰው ብንሆን ሞር የተሻለ ነው ብዬ አስባለሁ። ይሄ ሌላ ምንም የሚጨምረው ነገር የለም ያወራሻቸውን ነገሮች እኔ ከዛ በፊት አላውቅም። አሁን ግን ስላሳወቅሽኝ ያመሰግናለኝ። ሰፖርት ማደርጋችሁ ነገር ካለ ሰፖርት አደርጋችሁ አለሁኝ። እናንተም ደግሞ አስተካክሉ ማስተካከል ያለባችሁ ነገሮች። እሺ አብርሽ፣ እኔም ደግሞ ወቅቱ ሕማማት ነው። ምናልባት በቀደም ባደረግ ነው ዝም ብለን እኛ ለሙድም ነው ፍዲተቀይረን ምናምን ፊት ስልን ነበርና በዛ ነገር በጣም ይቅርታ እኔ በበኩል ይቅርታ በዚህ አጋጣሚ አብሪሽ እኔ ማነሳልህ ነገር እንደ አንድ ወንድም ያው ስህተታችንን ነግረህናል። ነገር እናድርገው፣ እናንትን አድርጉ። መቼ ቆይ ቁም ነገር እናድርገው። በዚህ አጋጣሚ የምነግርህ አንተም በጅምላ መፈረጅ ተው፣ በጅምላ ማለት እንደተማራችሁ ሁኑ

አሁን እንደዚህ አድርጉ እንደዚህ ስህተት ነው ስትመጣ ብለህ ለመሲ ነገርካት ወረዲህ አወራች አይደል? አሁን እኔ የማወራህ ነገር አንተን ብታስተካክለው እንዲህ አይነት ነገሮች ሲከሰቱ ለምሳሌ እንዲህ እንዲህ የሆነ ነው ሲባል እንዳንድ የሚዲያ ሰው ወጥተህ መጀመሪያ ቪዲዮ መስራት አለብህ፣ አደለ? እንደዚህ እንደዚህ አይነት በግሩፖች የሚደረጉ ነገሮች እነዚህ እነዚህ ነገሮች እኔን አይወክሉም የተደረገልኝ ምንም ነገር ስለሌለ ክፉ የምታነሱትም ደግ የምታነሱም ሰዎች በእኔም ጎራ ሆናችሁ በሌላውም ጎራ ያላችሁ ተመልካቾቻችን ይሄ ነገር እውነት ያላችሁ ነገር ካለ መታችሁ አናግሩን የሚል አንድ ቪዲዮም ሰርተ ቢሆን ጥሩ ነበር ማለት ክፍተት ተፈጥሯል። ምናልባት ያንተን አላየው ይሆናል። ስላላየ ነው። አሁን አየህ ቅድም ለዛ ነው ወደኋላ ተመልሰ ቪዲዮዎችን ማየት ትችላለህ ያልኩህ ለዛ ነው ብዬ አውቃለሁ። ከአንድም ሁለቴ ከአንድም ሁለቴ ብዬ አውቃለሁ። ከፈለክ ቪዲዮን እዙም እናሳየ ይችላለሁ። ኖርማሊ ያንን ነገር ካደረግክ ፕሌዥር በጣም ወንድሜ አብሪሽ። አሁን ያንን ነገር አድርገው ከሆነ ሰፖርት ምንም የተለየ ነገር እንዲሆን አይደለም። ምናልባት ግን አሁን እዚህ ጋር ለሚደረጉ ነገሮች እኛ ያው በጠየቅናቸው የተሳሳትካቸውን ነገሮች ዞር ያልካቸውን አልፈናል። እኛም ስንሳሳት ደግሞ ጋይድ እንድታደረገን እንፈልጋለን። ዞሮ ዞሮ ይሄ ፕላትፎርም ማንም ሰው የተጎዳ ሰውም የከበረ ሰውም የሚኖርበት ፕላትፎርም ስለሆነ የሚጎዱትን ሰዎች የማንቃት ስራ እኛ እንሰራለን። ምናልባት ለመሲ በግሌ የነገርካትን እሷም ትሰማለች። ሁላችንም የራሳችን ባህሪ አለን። በነገር ላይ እንደምንለብሰው ልብስ ባህሪ።